ሁላችንም አሁን በምንኖርበት ምድር ካሉብን ፈተናዎች መካከል በተለይ ከፍቅር ግንኙነት ጋር ተያይዞ የሚመጡብን ፈተናዎች እና ጫናዎች በተለይ ደግሞ መልካሙንና ጥሩ ያልሆነውን የመለየት ፈተና ይገጥመናል። ይህን ደግሞ ለማወቅ አንድ እውቀት አስፈላጊ ነገር ስለሆነ ነው። እንዲሁ በደፈና ደግሞ ወንዶች አይሆኑንም ብሎ መወንጀል ጥሩ አይደለም። በእርግጥ በዙሪያ ስላሉት ሁለት ሶስት ጥንዶች የፍቅር ግንኙነታቸው ባልሰመረላቸው ሰዎች አይተሽ ብቻ ፍቅር የለም ብሎ መፈረጅ ጥሩ አይደለም። እንደዚህ አይነት ነገር ስለሚ ታይ ነው። በተለይ ደግሞ ይሄ እውነታ ትልቁን እውነታ እየመሸፈን ያል ስለሆነ በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦች እንደምን ቆይታቸዋል እንደምን ከርማቸዋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛቸዋለሁ። መልካም ቆይታ የፍቅር ግንኙነታቸው ባልሰመረላቸውና ጥሩ ምሳሌ የማይሆኑ ሰዎችን በማየት ብቻ ፍቅር የለም ብሎ የመፈረጅ ነገር ይታያል። ይሄ ደግሞ ትልቁን እውነታን የመሸፈን ያህል ሊቆጠር ስለሚችል ነው። እንዲሁ በአጠቃላይ ፍቅር የለም ብለን ባንሆን እጅል ጥሩ ይመስለኛል። ይሄ ደግሞ ለመመሰለች ወደ ህይወትሽ ጤናማ የሆኑ ሰዎች ሲመጡ ከዚህ በፊት ጥሩ ያልሆነ ወንዶችን ስብና ስለሚጋባብሽ ይሄ ወደ አንቺ የሚመጣ ወንድ ልጅ የመግፋት ነገር ሊኖር ይችላል። ይሄ ደግሞ ተገቢ አይደለም። በእርግጥ ፈተናው ባል ሊሆን ይችላል። ጥሩውንና መልካም ያልሆነውን ነገር ለመለየት የምትቸገርባቸው ሁኔታዎች ሊኖሩ ይችላሉ። አንድ ነገር ግን ልብ በእህቴ ለምሳሌነት የሚሆን ብዙ የፍቅር ግንኙነት መኖሩን ማወቅ ይኖርብሻል። ምናልባት ባደግሽበት ማህበረሰብ ውስጥ ጥሩ የሆነ የፍቅር ግንኙነት ሊኖር ይችላል። ምናልባት በቤተሰባችሁ ውስጥ የእናትና የአባትሽ ፍቅር ሊሆን ይችላል። ምናልባት ደግሞ በአካባቢሽ ስላደግሽበት ቦታ በዛ ማህበረሰብ ውስጥ ልትመለከቺ ትችያለሽ። ቤተሰቦች ጤናማ ፍቅር አልጠፋም። ነገር ግን ችግሩ ጤናማውን የፍቅር ግንኙነት ጥሩ ካልሆነ ነው የፍቅር ግንኙነት መለየት የመቻል ጉዳይ ነው እንጂ ፍቅር አሁንም አለ። ሁሌም ቢሆን መዘንጋት የሌለብሽ ነገር ለጊዜሽ እና ለእድሜሽ መጠንቀቅን ሁሌም መርሳት የሌለብሽ ጉዳይ ነው። ይህን ስል ግን ወንዶች መጠንቀቅ የለባቸውም እያልኩኝ አይደለም። ነገር ግን ደግሞ ሴት ልጅ በተሻለ መንገድ ልትጠነቀቅ ይገባል። ለምን ካልሽ እንግዲህ የተፈጥሮ ጉዳይ ስለሆነ ነው። አንድ ወንድ ልጅ የእውነት ከልቡ የመነጨ ፍቅር ሲኖረው በተለይ ደግሞ ለትዳር ሲያስብሽ ለሚስትነት ሲፈልግሽ የሚያሳያቸው ባህርያቶች አሉ። እነዚህ ባህርያቶች የምንመለከት ይሆናል። ታዲያ የመጀመሪያው የሚሆነው በተለይ በጣም የሚያፈቅርሽ ወንድ ከልቡ የሚያፈቅርሽ ወንድ በተለይ ደግሞ ለትዳር የሚያስብሽ ሴት ከሆንሽ በተለይ ከአንቺ ውጭ ሌላ ተቃራኒ ጾታ ጋር ለመሄድ ፈጽሞ አያስብም። ይሄን ደግሞ በምንድን ነው የሚያሳይሽ? በተግባር ያሳይሻል። በተለይ እንግዲህ ከአንቺ ጋር ጊዜያቸውን፣ እድሜያቸውን ማሳለፍ የማይፈልጉ ወንዶች አይናቸው በቃ የማያርፍ ነው። ይቀታል፣ ይሄዳል ወደ ሌላ ሴት ማንሳታቸውን አያቆሙም፣ ሰበብ ያበዛሉ። ለምሳሌ እንበልና ይቺ ኮ በቃ የሰፈራችን ልጅ ነች፣ እቺ ጓደኛዬ ነች፣ እቺ አብሮ አደጌ ነች፣ እቺ ጓደኛ ጓደኛ አንቺ በጣም ስለምታሳዘነኝ እህትነት ነው የቀረብኳት የሚሉ የመደለያ አይነት ንግግሮችን ያወሩሻል በተለይ ከአንቺ ጋራ ዘላቂ የሆነ የፍቅር ግንኙነት መቀጠል የማይፈልጉ ሰዎች። ይህን ደግሞ እንደ ምክንያታዊነት የሚያነሱ እውነት መሳይ ውሸትን አድርገው ይነግሩሻል። ይህ እውነት መሳይ ውሸትን ሲነግሩ አንቺን ደግሞ ለማሳመን ጥረትን ያደርጋሉ። ከሌሎች ሴቶች ጋር ስላለው ግንኙነት ቅርርቦች፣ ድንበር ለማበጀት ፍቃደኛ አይሆንም፣ በተለይ የማይፈልግሽ ወንድ። ከልቡ የሚያፈቅርሽ ወንድ ግን የምር ከልቡ የሚያ ፈቅረሽ ወንድ ግን እነዚህን ነገሮች ፈጽሞ አያደርግም። ለሁሉም ነገር ገደብን ያበጅላቸዋል፣ ባውንደሪን ያስቀምጣል። ለእህቶቹም ቢሆን ለጓደኞቹም ቢሆን ለቤተሰቦቹም ቢሆን ሁሉንም ነገር ገደብ ያስቀምጥበታል። በፍቅር ግንኙነት ውስጥ ደግሞ ገደብ ሊኖር ይገባል። ሁሉም ነገር እኮ ገደብ ሊኖረው ይገባል አይደለም የምንለው። በተለይ አይኑ የማያርፍ ከአንቺ ጋር ሆኖ ሌላ የሚያ አይነት ወንድ ከአንቺ ተደብቆ ቴክስት የሚያደርግ አይነት ወንድ ከሆነ በዙሪያሽ ካለ እንደዚህ አይነቶቹ ወንዶች በዙሪያሽ ካሉ ትተሻቸው መሄድ ነው ያለብሽ፣ እርሱ ወንድ ስለማይጠቅምሽ። ትርፉ ምንድን ነው? ትርፉ ጸጸት ነው። ትርፉ ንዴት ነው። ትርፉ በሽታ ነው የሚሆን። ስለዚህ እንደዚህ አይነቶችን ሰዎች መራቅ። ነገር ግን በፍቅር ግንኙነት ውስጥ ላንቺ ጥሩ ስሜት የሚሰማ ወንድ ከሆነ፣ አይኑን ወደ ሌላ ሴት የማያነሳ ከሆነ፣ ይህንን ደግሞ በተግባር የሚያሳይሽ ወንድ ከሆነ እርሱ የሚያፈቅርሽ ወንድ ነው። እንግዲህ በፍቅር ግንኙነት ውስጥ ሁለት ሰዎች የሚኖሩት ወይም ደግሞ በተለይ በግንኙነታቸው ወቅት ተስማምተው በተለይ ከተቃራኒ ጾታ ጋር ያላቸውን ቅርርቦሽ ገደብ ሊያበጁለት ይገባል። ያለበለዚያ ግን የምትጀምሩት የፍቅር ግንኙነት በአንቺም ሳይድ ይሁን በእርሱም ሳይድ ይሁን መናጋቱ አይቀርም። የምትጀምሩት የፍቅር ግንኙነት ቶሎ መፍረሱ ወይም ደግሞ ቶሎ መቋጨቱ አይቀርም። ስለዚህ በተቻላችሁ መጠን ገደብ ማበጀት፣ በተለይ ደግሞ ከተቃራኒ ጾታ ጋር በሚሆንበት ጊዜ ያላችሁን ግንኙነት በተቻለ መጠን ባውንደሪ ልታብጁለት ይገባል። ነገር ግን የሚያፈቅርሽ ወንድ ደግሞ ለአንቺ አክብሮትና ፍርሃት ስለሚኖርበት ወይም ስለሚያድርበት ወንድ ልጅ ለአንቺ ያለውን ቦታ ለመግለጽ ጥረትን ያደርጋል። ለአንቺ ያለውን ስሜት ለመግለጽ ጥረትን ያደርጋል። በተለይ ስለተቃ አማራ ንጾታ በአንቺ ፊት ለማውራት አይደፍርም። ይሄ ለምንድን ነው? ለአንቺ ከሚሰጠው ቦታ የተነሳ ነው። ለማንኛውም ነገር ከአንቺ ጋራ በሚያደርጋቸው ንግግሮች የሚያፈቅረሽ ወን በቀዶቹ ሊሆን ይችላል። በሚያስባቸው አስተሳሰቦች ንግግሮች ሊሆን ይችላል። ቦታ ይሰጣል፣ ምክንያቱም ይጠነቀቅልሻል። የፍቅር አጋሪች ላንቺ እና ለርሱ የሚጠቅሙ ነገሮችን ብቻ ያደርጋል። ከማይጠቅማቹ በተለየ ግንኙነታቹ ሊያሻክሩ ከሚችሉ ነገሮች ደግሞ ይርቃል። ለምን? የናንተን የፍቅር ግንኙነት ሊጠነቀቅ ወይም ደግሞ ቴክር ማድረግ ስለሚፈልግ አንዳንድ ሰዎች ደግሞ ግድ የለሽ ናቸው። በጊዜያዊነት ወደ አንቺ ይቀርቡና ጊዜያቸውን መጠቀም ማሳለፍ ያለ ያደርጉሽ ይችላሉ። ግድ የለሽ ሰው ይሆናሉ። የሚያፈቅርሽ ወንድ ግን ግድ የለሽ አይሆንም። ለሁሉም ነገር ይጠነቀቃል። ባጣ ቆይኝ አያደርግሽ ምክንያቱም እርሱ በእድሜውና በጊዜው መጫወት መቀለድ ስለማይፈልግ። እንግዲህ ደግሞ ቢያጠፋ ራሱ ይሄ በጣም የሚያፈቅረሽ ወንድ ቢያጠፋ ራሱ ይቅርታን መጠየቅ ልማዱ ያደርጋል። የማይወድሽ ወንድስ ለጊዜያዊ ስሜቱ ብቻ የሚፈልግሽ ወንድ ከሆነስ ጥፋቱን ራሱ እንደ ጥፋት አይቆጥርም። አጥፍቶ ራሱ ይቅርታ ለመጠየቅ ምንም አይነት ጥረትን አያደርገም። ልቡ ደንዳና ይሆናል፣ ኩራተኛ ይሆናል። በቃ አንቺ ብትይ ሌላ ይተካል አይነት አስተሳሰብ አይምሮ ላይ ይቀረጽ። እንደዚህ አይነቶቹ ወንድ በዙሪያሽ ካሉ እነዚህ ወንዶች መሸሸን። ነገር ግን የሚያፈቅርሽ ወንድ ከልቡ በተለይ ለሚስትነት የሚፈልግሽ ወንድ ደግሞ በተለይ ለሚኖራችሁ የፍቅር ግንኙነት ጥንቃቄን ያደርጋል። ምክንያቱም ፍቅር እንቁላል መሆኑን ይረዳል፣ ይንከባከቧል። በዚህ ሰዓት ደግሞ አንቺ መውደዱን ትረጃለሽ። ሌላኛው እንግዲህ ለሚስትነት የሚፈልግሽ በጣም ደግሞ የሚያፈቅረሽ ወንድ የሚያደርጋቸው ነገሮች በቃ አንቺን ከማንም ሰው አይደብቅሽም ሊያስተዋውቅሽ ጥረት ያደርጋል ወንድ ልጅ እንግዲህ አንድ ነገር ልብ በል ወንድ ልጅ ከወደደሽ እና በተለይ ካፈቀረሽ ደግሞ በሄደበት ቦታ ሁሉ ተመሳሳይ ወሬ በተነሳበት ቁጥር ስለ አንቺ የሆነ ነገር ማውራትን አያቆምን በተለይ ለጓደኞቹ ሊሆን ይችላል ቤተሰቦቹ ሊሆን ይችላል ኢቭን በዙሪያ ስላሉ በስራ ባልደረቦቹ ሊሆን ይችላል ሊያስተዋውቅሽ ጥረትን ያደርጋል አያፍርብሽም በቃ ሁሌ ስለ አንቺ ማውራትን ይወዳል በተለይ ደግሞ አብራችሁ ወክ ማድረግ በምትፈልጉበት ጊዜ በየጉሩ አንጉሩ ይዞሽ አይሄድም ከአንቺ ጋራ መሄድ ኩራትን ይሰማዋል በተለይ ለጓደኞቹ መንገድ ላይ ለሚሆኑ ሰዎች እሷን እቺ ውድ ባለቤት እጮኛዬ የሚል አይነት ንግግሮችን መናገርን ይፈልጋል ያስተዋውቅሻል ይሄ ከምንድን ነው ከፍቅሩ የተነሳ ነው ፍቅር ደግሞ አያል ነው አይደለም የምንለው ደስ የሚል ስሜት አለው ፍቅር የማይወድሽ ወንድስ ለጊዜያዊ ለስሜቱ ለራሱ ፍላጎት ብቻ እየቀረበሽ ወንድስ ኢቨን ወክ እናድርግ እንኳን ብትዩ በተቻለ መጠን ከሰዎች እንዳያው። ለመደበቅ ጥረትን ያደርጋል። ጓደኞቹ አንቺ ጋር እንደሆነ እንዳያውቁበት በጅግሩ አንጉሩ ወክ ራሱ ስታደርጉ ይዞሽ መሄድን ይፈልጋል። የጨልጨለማ ቦታን ይፈልጋል። ሰዎች የሌሉበት ቦታ ይመርጣል። ይሄ ለምንድን ነው? ለጊዜያዊ ስሜቱ ብቻ የቀረበሽ አይነት ወንድ የሚያሳያቸው ምልክቶች ናቸው። ነገር ግን በተቃራኒው ከልቦ የሚያፈቅርሽ ወንድ ለቤተሰቦቹ ሊሆን ይችላል፣ ለጓደኞቹ፣ ለስራ ባልደረቦቹም ቢሆን ያስተዋውቅሻል። በፍጹም ከሚያውቃቸው ጓደኞቹ ወይም በዙሪያው ካሉ ሰዎች ሊደብቅሽ ጥረትን አያደርግም። ምክንያቱም በአንቺ ስለሚተማመል በአንቺ ኮንፊደንስ ስላለው በዛም ካለፈ ደግሞ እቅርቡ ውስጡ ስላለ አንቺን አይደብቅሽም። በተለይ ለአንቺን ለማስተዋወቅ ጥረትን ያደርጋል። አንዳንድ ጊዜ ሰዎችን ተመልክታቸው ከሆነ አካላቸው ብቻ ይሆናል አብሮን የሚሆነውና ሀሳባቸውና አስተሳሰባቸው ሌላ ቦታ ይሄዳል። ይሄ ግን ምንድን ነው የሚሉ ቦዲ ፕሬዘንት ማይንድ አብሰንት እንደሚሉት አይነት ሰዎች ይሆናል። በተለይ በአንቺ ፍቅር ጨርቁ ሁኔታ ለወንድ ከአንቺ ጋራ ሲሆን፣ አብሮሽ ሲሆን የምሩ ነው አብሮሽ የሚሆነው በፍጹም አካሉንም ሀሳቡንም ሰብስቦ ነው ከአንቺ ጋራ ጊዜ ለማሳለፍ የሚፈልገው ለጊዜያዊ ስሜታቸው ብቻ የቀረቡሽ አይነት ወንዶችስ ከሆኑ አብሮች በአካሉ ይቀመጣል፣ ነገር ግን ሀሳቡ ሌላ ጋር ነው የሚሄደው። ነገር ግን የሚያፈቅርሽ ወንድ ፊዚካሉንም ሀሳቡንም ከአንቺ ጋር ያደርጋቸዋል። እያደምጥሻል፣ እሱ የሚጠቀማቸውን ቃላቶች በትክክል ይጠነቀቅልሻል ማለት ነው። ትሁት የሆና የሚያፈቅርሽ ወንድ ማለት ነው። ይህ ደግሞ ለአንቺ ያለውን አክብሮት ለመግለጽን ጥረትን ያደርጋል። በተለይ በምትናገሪያቸው እያንዳንዱ ንግግሮችሽን በትህትናና በአስተውሎት ይሰማቸዋል። ይህ ምንን ይፈጥርላቸዋል? አታችመንትን ይፈጥርላቸዋል። ከአንቺ ጋር ስላላችሁት የፍቅር ግንኙነት የበለጠ እንድታሳድጉት ጥረትን ያደርጋል። የሚያፈቅርሽ ወንድ ይህን ያደርጋል። በተለይ በጣም ቢያደምጥሻል የምትናገሪያቸውን እያንዳንዱ ንግግሮችሽን ስለወደፊት ወደፊት ምን ታስብ ያለሽ ብሎ ያማክር ይሻል። በተለይ ስለ ሁለታችን ምን ታስብ ያለሽ ይላል። ይሄን እንደዚህ አይነቶቹ ወንዶች የሚያፈቅርሽ ወንድ ነው ወደ ህይወትሽ የመጣ ማለት እንችላለን። በተለይ ስለ ፊውቸራችሁ ስለወደፊት እቅዳችሁ እንድታወሩ ጥያቄዎችን የሚያቀርብልሽ ከሆነ፣ ሀሳቦችን የሚያቀርብልሽ ከሆነ አንቺም ስታወይ ደግሞ በትክክል በጥሙና የሚያደምጥሽ ከሆነ አስተውሎ የሚሰማሽ ከሆነ ያ ሰው የሚያፈቅርሽ ወንድ ነው ማለት እንችላለን። ምክንያቱም አንዳንድ ለጊዜያዊ ስሜታቸው ብቻ የሚቀርቡ ወንዶች አንቺ የምትናገሪያቸውን ነገሮች ለመስማት ፍቃደኞች አይደሉም። ምክንያቱም የራሳቸውን ነገር ብቻ ለማስፈጸም ጥረትን ያደርጋሉ። የንግግራቸው ሁሉ አንቺ ላይ ፕሪንት ማድረግ ነው እንጂ ከአንቺ የሚወጣው ቃል ለመስማት ፍቃደኛ አይሆንም። እንደዚህ የችኛው አይነትን ወንድ እንደዚህ አይነቱን ወንድ መራቅ ነው ያለብሽ። ነገር ግን በጥሙና የሚያደምጥሽ አካሉን ከአንቺ ጋር ቀምጡ ሌላ ቦታ ሀሳቡን ይዞ የማሄደውን በትክክል ስለሚያደምጥሽ ስለሚያፈቅርሽ ከአንቺ ጋራ መሆኑን ቫሊዩ ይሰጠዋል፣ ዋጋን ይሰጠዋል። በቀላሉ ሁኔታ አይመለከተው። ምክንያቱም ፍቅር ቀል ቀልድ እንዳልሆነ ይገባዋል ማለት ነው። እንግዲህ ባህሪያችን እንደየመልካችን እንደየገጽታችን፣ እንደየአስተሳሰባችን ሁሉ ይለያያል። ምክንያቱም ሁሉም ሰው አንድ ስላልሆነ። ነገር ግን በአጠቃላይ ብዙ ሰዎች የሚስማሙበት ብዙም ሰዎች ላይ ተመክሮ ተግባራዊ የሆነ ወይም ደግሞ ተግባራዊነቱ ለተረጋገጠው ጉዳይ ነው ያወራ ነው። እነዚህም ብቻ የሚያሳይሽ ወንድ ያፈቅሻል፣ ለወደፊቱ ይወትሽ ይሆንሻል ማለት ጀነራላይዝ አድርገን ማስቀመጥ ላንችል ይሆናል። ነገር ግን በአብዛኛው እንደዚህ አይነት ምልክቶችን የሚያሳይሽ ወንድ በተለይ አፍቅሮሻል ወይም ደግሞ ለትዳር የሚፈልግሽ አይነት ወንድ ስለሆነ ከልብሽ ጋር መማከር አስፈላጊ ይሆናል። ምክር አለብን እንጂ ጀነራላይዝ ማድረግ ፈጽሞ እያደረግን አይደለም። ስለዚህ በተቻለሽ መጠን አንድን ወንድ እንደዚህ አይነት አሁን የተነጋገርንባቸው ምልክቶች የምታይበት ከሆነ ከራስሽ ጋር ቁጭ ብለሽ ተማከር። ይሄ ሰው እስከ የት ድረስ ነው የሚያዋጣ? ለምንድን ነው የፈለገኝ? ለትዳር ነው የፈለገኝ? ለጊዜዊ ስሜቱ ብቻ ነው የፈለገኝ? ወይስ ከኔ የሆነ ንብ ገንዘብ ፈልጎ ነው? ወይስ ደግሞ መጠቀሚያ አድርጎኝ ጥሎ ሄድ ነው የሚለውን ነገር ነገር በአስተውሎ መስማት አስፈላጊ ነው። ይሄ ለህይወትሽ ውሳኔን መስጠት የምትችይው ራስሽ ስለሆንሽ፣ ምክንያቱም ኃላፊነትን የምትወስጂው አንቺ ስለሆንሽ፣ የሚጠቅምሽንም የማይጠቅምሽንም በጥንቃቄ ማጤን አስፈላጊ ነው እንጂ እንዲህ እንደዚህ ነው ይህን ይህን ያደረገ ያፈቅርሻል ይወድሻል አግቢው ብለን በኋላ ላይ ደግሞ እንደዚህ አይነቶቹ ስሜት ለጊዜያዊ ስሜታቸው ወይም ደግሞ ለጥቂት ጊዜ ብቻ የሆነን ሰው ተላብሰው ወደ ህይወትሽ መጥተው ከዚያ በኋላ ህይወትሽን ሊያመሰቃቀሉት ስለሚችለውን ጥንቃቄ ማድረግ አስፈላጊ ነገር ነው። ፍቅርን በቃላ ሁሌም መግለጽ አስፈላጊ ቢሆንም በተግባር ግን ማሳየት እጅግ በጣም ወሳኝ ነገር ነው። የምታፈቅሬው ከሆነ እርሱም የሚያፈቅርሽ ከሆነ በመካከላችሁ ማድረግ ወይም ደግሞ መኖር ያለበት ተግባር መኖር አለበት። ከቃላት ያለፈ ከምላስ ድለላ ያለፈ ነገር በመካከላችሁ መኖር አለበት። በተለይ ወንድ ልጅ ከአንቺ ጋራ በፍቅር እንዲወድቅ በሚያደርግ መንገድ እንዴት እርሱ ማናገር፣ እንዴት እርሱም በተግባር ፍቅርሽን መግለጽ እንዳለብሽ ማወቅ ትፈልጊያለሽ? የዛሬው መልዕክት ለአንቺ ነው። ስለዚህ በተቻለሽ መጠን እንዴት የተግባር ሴት መሆን እንዳለብሽ በተለይ ደግሞ ወንድ ልጅ በፍቅርሽ ክንፍ እንደሌለሽ እንዴት ማድረግ እንዳለብሽ በዛሬው ቪዲዮ የምናይ ይሆናል። ፍቅር ዘር ነው፣ ሃይማኖት ነው፣ ረጅም ነው፣ አጭር ነው፣ ወፍራም ነው፣ ቀጭን ነው፣ ሃይማኖቱ ይሄ ነው፣ ሃይማኖቱ እንደዚህ ነው ፈጽሞ አይልም። ፍቅር እንዴትና መቼ እንደሚይዘን ሁላችንም የምናውቀው ነገር የለም። ነገር ግን ሁላችን በፍቅር የመውደቃችን ነገር እርግጠኞች መሆን አለብን። ምክንያቱም እኛ ባልጠበቅንበት ሰዓት፣ እኛ በማናስበው ሰዓት ከሆነ ሰው ፍቅር ሊይዘን ይችላል። ይሄ ደግሞ ወንዶችና ሴቶች በተለያየ መንገድ እንደሚግባቡ ለሁላችንም ግልጽ የሆነ ነገር ነው። ስለዚህ በተቻለ መጠን ፍቅር እንዴት እንደሚ ይዛችሁ ስለማታውቁ በተለይ ደግሞ በፍቅር ውስጥ ከወደቃችሁ አንድ ወንድ ወይም ደግሞ አንድ ሴት ወደ ህይወታችሁ እንዲመጣ ማድረግ የምትችሉ የእናንተ አስፈላጊነት ወይም ደግሞ የእናንተ ሚና አስፈላጊ ነው። ስለዚህ እህቴ ፍቅር ከቃላት ድርድራ ሁሉ የላቀ ነው። ምክንያቱም ምን መሰለሽ ምን አይነት ቦታ በሱ ዘንድ እንዳለሽ በእውነት ማወቅ አስፈላጊ ነገር ስለሆነ ነው። እውነተኛ ፍቅር ደግሞ በምላስ ብቻም ሳይሆን በተግባር መገለጽ አለበት። በምላስ ላይ ብቻ የሚቀር ፍቅር እውነተኛ ፍቅር ነው ብለን መናገር ሊከብደን ይችላል። ተግባር ሲገለጽ ግን አንቺ ትንሽ ነው ብለሽ በተግባር ያሳየሽው ነገር እርሱ ጋር ሲመጣ ትልቅ ነገር ሆኖ ሊታይ ይችላል። ስለዚህ ነው ብዙ ሴቶች ወንዶች ወደ እነርሱ በጥልቅ እንዲሳቡ የሚያደርግ መንገድ እንዴት ወንዶችን ቀርበው ማናገር እንዳለባቸው ስለማያውቁ ብዙ ያልተገቡ ንግግሮችን ሲያወሩ ይደመጣል። ይሄ ደግሞ ለምትጀምሩት የፍቅር ግንኙነት ጥሩ መስመር ላያሰምርላችሁ ይችላል። እህቴ ፍቅር ከቃላት ያለፈ ትግበራን ወይም ደግሞ ተግባርን ይፈልጋል። በተለይ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንደሄድልሽ ወደ አንቺ እንድሳ በሙሉ ማንነቱ ጊዜውን፣ እድሜውን እንዲሰጥሽ ማድረግ የምትፈልጊ ከሆነ ፍቅርን ከቃላት ማስበለጥ አለብሽ። ቃላቶች ብቻ ፍቅርን አያጠነክሩትም። በዚያ ቃላት ላይ ተመርኩዘሽ የተግባር ሴት መሆን አለብሽ። ለምሳሌ እርሱን ማክበር ከሆነ በወሬ ብቻ እኔ እኮ አከብራለሁ ብቻ ፍቱ መድኃኒት ላይሆን ይችላል። እርሱ ምንድን ነው የሚሆነው በተግባር ላይ ማሳየት፣ እርሱን በማክበር ማሳየት። ይሄን ስታደርጊ ወንድ ልጅ ለአንቺ ያለው ቦታ እየጨመረ ይመጣል። ወንዶችም ሆነ ሴቶች ማወቅ ያለ ያለብን ነገር አለ። የምናፈቅረውን ሰው ብቻ የኔ ቆንጆ የኔ ማር የኔ ፍቅር የኔ እናት፣ አንቺ በጣም ቆንጆ ነሽ፣ አንተ በጣም ቆንጆ ነ ትለያለ ብቻ እያለን በቃላት ጋጋታ ብቻ በመደርደር አንድ የፍቅር ግንኙነት አይመሰረትም። ለመመሰራችሁ ብዙ የፍቅር ግንኙነቶች እንዲሻክሩ የሚያደርገው በቃላት ሽንገላ ነው። ይሄ ደግሞ አስፈላጊ ነገር አይደለም እያልኩኝ አይደለም። ቃላቶች በጣም አስፈላጊ ነገሮች ናቸው። የፍቅር ግንኙነታችንን ለማጠንቀር ይረዱናል። ነገር ግን እነዚህ ቃላቶች ተግባር ከሌላቸው አንድ ወንድ ልጅ ወይም ደግሞ አንድ ሴት ልጅ ለዚያ አታችመንት ወይም ደግሞ ለዚያ ያለ ፍቅር ግንኙነት ሬዲ አይሆኑም። ለምንድነው እንደዚህ የምልሽ? አንድን ወንድ በፍቅርሽ ክንፍ እንደሌለሽ የምትፈልጊ ከሆነ አንቺ ከቃላቶች ያለፈ የተግባር ሴት መሆንን ማሳየት አለብሽ። ለምሳሌ በራስ መተማመን ያላት ሴት መሆን እፈልጋለው ብለሽ ብታወሪ እና በራስ መተማመን ከሌለሽ ወንድ ልጅ እሱ ጋር ምን አይነት ሲግናል ይላካል ማለት ነው? ወሬ ብቻ የሚል አይነት አስተሳሰብ እሱ ጋር ይመጣል ማለት ነው። ይሄ ደግሞ በተቃራኒ ጾታ መካከል ያለ ጋፕን እንዳይረዳሽ ሊያደርግ ይችላል። በተቻላቸው መጠን እርሱም ቢሆን አንቺ ከቃላት እየዘለለ እየተግባር ሰው በመሆን ማሳየት አለብሽ። ወድለው በጣም ጥሩ ነው። ወዳለው ማለት አፈቅርለው ማለት እጅግ በጣም ጥሩ ነው። ማፍቀርሽን ግን በተግባር ማሳየት አለብሽ። እንደምታስብለት እንደምትሳሽ ይለት ከሌሎች ሰዎች ሁሉ አስበልጠሽ ራስሽ ለማድረግ እንደምታስቢ ሁሉ በተግባር ለእርሱ ማሳየት አለብሽ። ይህን ነገር አንቺ ላይ ሲመለከት ወንድ ልጅ ለአንቺ ጊዜና ቦታ መስጠትን ይጀምራል። ከስጦታዎች ሁሉ ውዱ ስጦታዊ ሲሆን ጊዜውን ሊሰጥሽ ይጀምራል። ጊዜውን ሰጠሽ ማለት ደግሞ አብራችሁ የመተዋወቃችሁ ነገር ያላችሁ የፍቅር ግንኙነት ሊብላችሁ ከፍ እያደረገው ይመጣል ማለት ነው። ይሄ ነጥብን ያስገኝልሻል። ምን የምትፈልጊውን ወንድ እጅሽ የማስገባት ነጥብ። ይህን ስላችሁ ታዲያ በእናንተ መካከል ወይም በአንቺና በእርሱ መካከል ያላችሁ የፍቅር ግንኙነት ወይም ደግሞ ጥልቅ ግንኙነት እንዲጨምር ያደርጋል። መቀራረብን በመካከላችሁ ይፈጥራል። እንድትግባቡ ጊዜን ይሰጣችኋል። ይሄ ከቃላት ያለፈ ይሆናል ማለት ነው። ይህን ስታ ያደርጊ ወንድ ልጅ ምን አይነት የተለየሽ ሴት ነች የሚል አስተሳሰብ አእምሮ ላይ ይፈጠራል። ሳያውቀው በግድም ቢሆን ራሱ ስለ አንቺ ማሰብ፣ ስለ አንቺ ቴክስት ማድረግ ሊሆን ይችላል ስለወደፊት ወደፊት እንድታወሩ ሊያስገድድሽላ ይችላል ማለት ነው። ምክንያቱም አንቺ የተግባር ሴት መሻ ከቃላቶች ያለፈ ከቃላቶች ሽንገላ ያለፈ ማንነት ወይም ደግሞ ስብዕና ስለተላበሽ ከአንቺ ጋራ ጊዜ ማሳለፍ ይፈልጋል። ስለዚህ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንድል የምትፈልግ ከሆነ ይህ ራስሽ ለማድረግ የምታስቢ ከሆነ የተግባር ሴት መሆን በጣም አስፈላጊ ተግባር ስንል ታዲያ ከብዙ ነገሮች ጋር እያያዛል። በራስ መተማመን የምንለው ኮንፊደንስ፣ የምንለው ነገር የሚያያዝ ነገር ነው። ምክንያቱም አንድ ኮንፊደንስ የሌላትን ሴት ማንኛውም ወንድ ቀርቡ ሊያናግራት ቃደኛ አይሆንም። ለምን ብትል የሆነ ከአንቺ የሚስበው ማንነትን አያገኝም። ሁላችንም ወንዶች በተለይ ደግሞ በእይታ እንማረካለን ብያቸዋለሁ አይደለ። ነገር ግን ገጽታሽ ካልሳበው ይህን ስልሽ ታዲያ በራስ መተማመን ኮንፊደንስ፣ የምትናገሪያቸው ንግግሮችሽ የራስሽ የሆኑ መሆን አለባቸው ምክንያቱም በራስ መተማመን ያላት ሴት ማንኛውንም ወንድ የመግዛት አቅምና ፖቴንሻል ስላላት ይህን ስታደርጊ ማንኛውንም የልቤ የምትሆን ወንድ እጅ የምታስገቢበት መንገድ ልታገኝ ትቻለሽ ስለዚህ አንድ ወንድ ልጅ ደግሞ ወደ አንቺ የሚሳቡ ባለሽ መልክ ባለሽ ቆመና ባለሽ አካላዊ ቋንቋ ባለሽ ንግግር ባለሽ ኮንፊደንስ ነው ስለዚህ ይህን የምትፈልጊ ከሆነ ደግሞ በራስሽ ላይ መስራት እጅግ በጣም አስፈላጊ ነገር ነው ብዙ ሰዎች ወደ ውጭ ማየትን እንደ አማራጭ ሊያዩ ይችላሉ ይገሊትን ለ መሆን ጥረትን አደርጋለሁ ማለት ሊመጣ ይችላል። ይሄ አንድ ወንድ ልጅን የሆነችን ሴት አክትረስ ወይም ደግሞ ካራክተር ተላብሰሽ የሆነን ወንድ ወደ ህይወትሽ መሳብ ትችላለች። ነገር ግን እየቆየ ይሄድና በውስጥሽ ያለው ማንነትሽ መገለጡ አይቀር። የዚያን ጊዜ ደግሞ ያቺ ማን ተላብሰሻት የቀረብሻት ማንነትን እያወለች ስትመጪ፣ ያንቺ ማንነት እያወቀው ሲመጣ፣ አንድ የቀረበሽ ወንድ ወዲያው ነው ጥሎሽ የሚሄደው። ምክንያቱ ውስጥ መጀመሪያ አይቶት የመጣው ማንነት ሙሉ በሙሉ እስከ እድሜው መጨረሻ እንዲቀጥል ስለሚፈልግ። ሌላኛው ነጥብ እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንድልሽ ማድረግ የምትፈልጊ ከሆነ ራስሽን ይሆንሽ ሴት መሆን አለብሽ። አሁንም ደግሜ ልንገርሽ ራስሽን ይሆንሽ ሴት መሆን አለብሽ። በተደጋጋሚ ነው የምነግራችሁ። ራሷን የሆነች ሴት ወንድ ልጅን ትገዛዋለች። ወደ እርሷ ሳያውቀው ብቻ ኮንሽስሊ የሚሳብበት ሜንስ አለ። ራስን መሆን ብዙ ዋጋውን ብዙ ነጥቦችን ያስገኝልሻል። ሌላኛው እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንድልሽ ማድረግ የምትችው፣ በተለይ ጥበብ የተሞላበት ንግግርን ማድረግ አለብሽ። በተለይ አሁን ከልብሽ በጣም ወደሽዋልና መውደድሽን ወዲያው በቃ እኔ አፍቅሬሃለሁ ወድጄሃለሁ ብለሽ መናገር በቀጥታ መናገር አስፈላጊ አይደለም። ይሄ ምንን ያመጣል መሰለሽ? በወንዱ ዘንድ በቃ ኩራት እንዲሰማው እንዲጠብርብሽ ሊያደርገው ይችላል። ይሄ ደግሞ የወንዶች ስብዕና ወይም ደግሞ ተሰጥኦ አይደለም። እኛ ወንዶች በተፈጥሯችን የአዳኝነት ባህሪ ያለብን አድነን ነው ወይም ደግሞ አሳደን መያዝ ነው የምንፈልገው። ስለዚህ ጥሩ ስሜት እንዲሰማው ማድረግ ነው እንጂ ያለብሽ፣ ጥሩ ከባቢ አየር መፍጠር ነው እንጂ ያለብሽ በቀጥታ ወደሃለ አፈቅራ አለው እነዚህ ቃላቶች ናቸው አይደል ብያቸዋለሁ። ነገር ግን ተግባር ላይ እንዲህ ቴጂ ዲጂና ጥሩ ስሜት እንዲሰማው ስላች ብቻ እንዲያስብ በማድረግ ነገሮችን ማሰማመር ትችያለሽ። ይሄ ምንድነው የሚሆነው? አንዳንድ ጊዜ ስትርቂው ይቀርብሻል፣ አንዳንድ ጊዜ ደግሞ ስትቀርቢው ይርግሻል። ስለዚህ አይነት ነገሮችን ማንፀባረቅ ሊመጣ ይችላል። እስኪ በተቻለችው መጠን የምትገልጪለትን ፍቅር በጥበብ አድርጊ፣ ጥበብ በተሞላበት። መቼም የግድ አፈቅርሃለሁ ብቻ እኮ አይደለም አንድን ሰው ማፍቀራችንን የምንነግረው አይደለም፣ ብዙ ነገሮች አሉ፣ ብዙ ምን የሚያስገባቸው መንገዶች አሉ። ደስ የሚሉ አየርን ወይም ደግሞ ደስ የሚል ከባቢ ሁኔታን ስንፈጥርለት ለዚያ ሰው አሃል ይሄ ሰው በቃ ከኔ የሆነ ነገር ይዟል ከኔ የሆነ ፍቅር ይዟታል ማለት ነው የሚል አይነት ድምዳሜ ላይ ሊደርስ ይችላል እንጂ በቀጥታ እገሌ እኔ እኮ በጣም ነው ማፈቅር አፍቅር ያለው ማለቱ ክፋት አለው እያልኩኝ አይደለም። ነገር ግን በወንዱ ዘንድ ምንድን ነው የሚያመጣ ውራት እንድሰማው ሊያደርገው ይችላል። ይሄ ደግሞ ከምን ከስዕብናው በተፈጥሮ ያዳኝነት ባህሪውን ስለሚደብቅበት ሊቀበለች ፍቃደኛ ላይሆን ይችላል። እዚህ ላይ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነገር ነው። በተለይ ወንድ ልጅን በፍቅርሽ ክንፍ እንደሌለሽ ማድረግ የምትፈልጊ ከሆነ ጥበብ የተሞላበት ንግግርን መናገር አስፈላጊ ነገር ነው። እስካሁን ከኛ ጋር ስለነበራችሁ አመሰገን ቆያላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር በእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ።